ናላ ሲዞር የት ደርሶ ነው የሚመለሰው? የተወደዳችሁ ተከታታዮቻችን እንደምንሰነበታችሁ፣ ይህ ማኅደረ ጤና ነው። ዛሬ ናላ ሲዞር የት ደርሶ ነው የሚመለሰው በሚል ርዕስ ስልተናላን የተመለከተ ዝግጅት ይዤላችሁ ቀርብ ያለው፣ አዘጋጅቼ ያቀረብኩላችሁ ዶክተር ፍቃዱ ነኝ። ተከታተሉኝ። የናላ መዞሪያው የዙረቱን አነሳሾች፣ ሽቅም መውጫና ቁልቁል መውረጃ መስመሮች፣ የዙረቱን አሳላጭና ተንታኛ አካል ክፍሎችን ይጨምራል። ናላ ሲዞር መነሻና መድረሻው እነዚህ ክፍሎች ናቸው። እነዚህን ሁሉ አጠቃሉ የያዘው ስልት ደግሞ ስልተናላ ይባላል። ስልተናላ በእንግሊዝኛ ነርቨስ ሲስተም በመባል ይታወቃል። ስልተናላ በሰውነታችን ውስጥ ካሉ 11 አካለ ስልቶች አንዱ ነው። የስልተናላ ጥቃቅን ማዋቀሪያዎች ህዋሰናላ ይባላሉ። እነዚህ ህዋሰናላዎች በፈረንጅኛ ኒውሮንስ በመባል ይታወቃሉ። በምስሉ ላይ እንደሚታየው የዛፍ ቅርጽ ያላቸው ሲሆን የሚከተሉትን ክፍሎች ይዘዋል። ጭፍርርት ዴንድራይት ፣ ህዋሰ ገላ ሴል ባዲ፣ የፈለግ ጉብታ አክሰን ሂሎክ፣ ፈለግ አክሰን፣ የፈለግ ዳርቻ አክሰን ተርሚናልስ፣ የፈለግ ሰገባ ሜለን ሺዝ፣ ሰገባ ሰሪ ሸዋን ሴል፣ የፈለግ አዝራሮች ኖዶፍ ራንቪየር ከክክፍሎቻቸው ዋና ዋናዎቹ ናቸው። ህዋሰ ናላዎች እየተቀጣጠሉና እየተባበሩ የናላ መስመርን ይፈጥራሉ የናላ መስመሮች ደግሞ እየተሰባሰቡ የናላ ጎዳናዎችንና አውታሮችን ያስገኛሉ። የናላ መስመሮች ልክ እንደ መብራት መስመሮች የኤሌክትሪክ ሞገዶችን ከአንድ ቦታ ወደ ሌላ ቦታ ያስተላልፋሉ። ዋሰናላዎች መልእክቶችን እንደሚያስተላልፉበት አቅጣጫ በሁለት ይከፈላሉ። ከመላ ሰውነቱ ወደ አንጎልና ወደ ህብለ ሰረሰር መልእክት የሚያስተላልፉት አብሳሪ ወይም አሻቃቢ ክሮች የሚባሉ ሲሆን በእንግሊዝኛ ሴንሰሪ ወይም አፈረንት ፋይበርስ ይባላሉ። ከአንጎልና ከብለሰረሰር ወደ ተቀረ ሰውነት ክፍል መልእክት የሚያስተላልፉት ደግሞ አከናዋኝ ወይም አቆልቋይ ብለን የምንጠራቸው ሲሆኑ እነሱም በእንግሊዝኛ ሞተር ወይም ኢፈረንት ፋይበር ይባላሉ። መቶ ቢሊዮን የሚሆኑ እነዚህን መሰልና ሌሎች አይነት ዋሰና ላዎች ተሰባስበው ነው ስልተናላን ወይም ነርቨ ሲስተምን የሚፈጥሩት። የዋሰና ላዎች ጅራት መሳይ ረዥሙ ክፍላቸው የናላ ፈለግ ወይም የናላ ክር ይባላል። የፈለጎች ርዝመት የተለያየ ነው። ረዣዥሞቹ ከህብለ ሰረሰር ተነስተው እስከ እግር ጣት ሊዘረጉ ይችላሉ። በፈለጋዊ ዳርቻቸውና በጭፍርቶቻቸው አማካኝነት አንዳቸው ከሌሎኞቻቸው ጋር ትስስር ይፈጥራሉ። አንዷ ዋሰናላ አንድ ሺህ ከሚደርሱ ህዋሳት ጋር ግንኙነትን ትፈጥራለች። በስልተናላችን ውስጥ ያሉት ህዋሳት ተባብረው በትሪሊየን የሚቆጠር ትስስርን ይፈጥራሉ። የትስስሩ ብዛት እስከ ስልሳ ትሪሊየን የሚደርስ ነው። ህዋሰናላዎች ትስስር የሚፈጥሩበት ቦታ የናላ አንጓ ይባላል። ይህ አንዱ ህዋሰናላ ከሌላው ጋር የሚገናኝበት ክፍተት ያለው አንጓ ሲሆን የእንግሊዝኛ ስሙ ሲናብስ ነው። እነዚህ በቢሊየን የሚቆጠሩ ሐሰናላዎች በፈርጅ በፈርጃቸው እየተሰባሰቡ ስልተናላን ወይም ነርቨስ ሲስተምን ይፈጥራሉ። የስልተናላ አወቃቀር በሰውነት ውስጥ ካለው አቀማመጥ አንጻር ማዕከላዊ ስልተናላና ዳርዳርታዊ ስልተናላ ተብሎ ይመደባል። በምስሉ ላይ በቀይ የተቀለመው ማዕከላዊ ስልተናላ ሲሆን ቢጫ የተቀለሙት ናላክሮች በሙሉ የዳርዳርታ ስልተናላ ክፍሎች ናቸው። ማዕከላዊ ስልተናላ ሴንትራል ነርቨስ ሲስተም ሁለት ዋና ዋና ክፍሎችን የያዘ ነው። የመጀመሪያው በጭንቅላት ውስጥ የሚገኘው አንጎል ወይም ብሬን ሲሆን ሁለተኛው ደግሞ በአከርካሪ አጥንቶች ውስጥ የሚገኘው ህብለ ሰረሰር ነው። ህብለ ሰረሰር የእንግሊዝኛ ስሙ ስፓይናል ኮርድ ነው። ዳርዳርታ የስልተናላ ፐሪፈራል ነርቨስ ሲስተም ደግሞ አቅላይ ናላ መስመሮችን ክሬናል ነርቭስ እና ህብላዊ ናላ መስመሮችን ስፓይናል ነርቭስ ያካትታል። በምስሉ ላይ ቢጫቅብ ያላቸው ክሮች ሁሉ የዳር ዳርታይ ስልተናላ አባላት ናቸው። አንጎልን ደግሞ ለሶስት ዋና ዋና ክፍሎች እንከፋፍለዋለን። እነሱም ፊተኛ አንጎል ፎር ብሬን፣ መሐለኛ አንጎል ሚድ ብሬን እና ኋለኛ አንጎል ሃይንድ ብሬን ናቸው። በምስሉ ላይ ቀይ የተቀባው የመሐለኛው አንጎል ሲሆን ውሃ ሰማያዊ የተቀባው ደግሞ ኋለኛው አንጎል ነው። ከሰማያዊውና ከቀይ ውጭ ያለው አብዛኛው የአንጎል ክፍል ፊተኛው አንጎል ነው። ፊተኛው አንጎል አቅልን፣ ናላመሪን፣ ንዑስ ናላመሪንና ሌሎች በርካታ ክፍሎችን ይዟል። የአማርኛው አቅል የእንግሊዝኛው ስሪብረም ነው። የአቅል ወይም ስሪብረም ዋና ተግባሩ ከብዙ አቅጣጫ የተላከለትን መልእክት ማብላላትና ማሳለጥ ነው። የግራና የቀኝ ሁለት ንፍቀ ክበቦች አሉት። ንፍቀ ክበቦቹ በአቅል ድልድይ እየተገናኙ ናቸው። የአቅል ድልድይ ኮርፐስ ካሎሰም የተሠራው ከናላ ክሮች ጥርቅም ነው። አቅል አቅለዘመምነትን ወይም ላትራላይዜሽን ሊያሳይ ይችላል። ይህም ማለት የተወሰኑ ተግባራት በቀኝ ሌሎቹ ደግሞ በግራ አቅል ላይ አብዝተው መታየታቸውን የሚያሳይ አባባል ነው። ለምሳሌ ሂሳብን መቀመርና ምክንያታዊነት የግራ አቅል ተግባራት ናቸው። ስነ ጥበብ፣ ፈጠራና ሙዚቃ የቀኝ አቅል ክንዋኔዎች ናቸው። ከአቅል ድልድዩ ስር መሰረተ ብሌኖች አሉ። መሰረተ ብሌኖች የእንግሊዝኛ ስማቸው ቤዛል ጋንግሊያ ነው። በርካታዎች ሲሆኑ በዋናነት የአካል እንቅስቃሴዎችን የማስተባበር ስራን ይሰራሉ። አቅል ከዋሰናላዎች አካለ ህዋስ ወይም ሴል በዲ የተዋቀረ ወፍራም ቅርፊት አለው። ይህ ቅርፊት በእንግሊዝኛው ሴሬብራል ኮርቴክስ፣ በአማርኛ ደግሞ የአቅል ቅርፊት ይባላል። የአቅል ቅርፊት በስር ጉደቶችና በጉብታዎች የተሞላ ነው። ይህ ቅርፊት የአንጎልን 80 በመቶ ክፍል የያዘ ሲሆን አራት ክፍልፋዮች አሉት። እነሱም በምስሉ ላይ እንደሚታየው ሳምባ መልክ የተቀባው የፊት አቅል ፍሮንታል ሎብ፣ ሰማያዊ የተቀባው የመሃል አቅል ፕሬታል ሎብ፣ አረንጓዴ የተቀባው የኋላ አቅል ኦክሲፒታል ሎብ እና ቢጫ የተቀባው የታች አቅል ቴምፖራል ሎብ ናቸው። ፊተኛው አቅል የዋና ተቆጣጣሪነት ሚናን ይጫወታል። ይህ አቅል የአንጎል አለቃ ነው። የሰው ባህርያዊና ስሜታዊ ቁጥጥር ከዚህ አቅለ ክፍል ውስጥ ነው የሚመነጨው። የመሐለኛው አቅል ከውጭ በስሜት ሕዋሳት በኩል ወደ አንጎል የሚገቡ መልእክቶች የሚተነተኑበት ስፍራ ነው። የኋለኛው አቅል እይታዎቻችን የሚሳለጡበት የውስጥ መመልከቻችን ነው። የታችኛው አቅል ደግሞ የሰማነው ነገር የሚቀነባበርበትና ትርጉም የሚያገኝበት የጆሮዎቻችን ጣቢያ ነው።